ሰላም ተማሪዎች እንኳን ወደ ገበታ አካዳሚ ዩቲብ ቻናል በሰላም መጣችሁ ይህ የስድስተኛ ክፍል ሁለተኛ ሴሚስተር የሂሳብ ሞዴል ፈተና ነው በአዲስ አበባ ከተማ አስተዳደር በ2017 የተፈተኑት ማለት ነው በሁለት ፓርት እንሰራላችኋለን የተለያዩ የሂሳብ ጥያቄዎችን ስለምንሰራ ጀስት ፖስት በምናደርግበት ጊዜ እንዲደርሳችሁ ዩቲብ ቻናላችን ሰብስክራይብ ማድረግ እናትርሱ ጥያቄ ቁጥር አንድ ድብልቅ ቁጥር ሶስት ሙሉ ሁለት አምስተኛ ወደ ህገወጥ ክፍልፋይ ስንገልጽ ምን ይሆናል ነው የሚለን ጀስት ይሄን እንዴት ነው የምናደርገው? በጣም ቀላል ነው። ሶስትን በአምስት እናባዛለን አስራ አምስት ይሆናል። ሲደመር እንልና እቺ ከላይ ያለችው እንደምረታለን ሁለት ኦቨር ብለን ለዚህኛው ለቤዙ ለአምስት እናከፍለዋለን ማለት ነው። የማለስ እንትን ይሆናል 17 ኦቨር ፋይፍ ይሆናል ማለት ነው። ስለዚህ መልሳችን ላይ ይሆናል። እነዚህ በምሰሩበት ጊዜ በጣም ቀላል ነው። ለምሳሌ ሁለት ሙሉ ሶስት አራተኛ ከተባለ ሁለት ሲባዛ በአራት እናደርግና ስምንት ሲደመር ሶስት ኦቨር አራት እናደርጋለን። አስራ አንድ ኦቨር ፎር ይሆናል ማለት ነው። ሁለተኛ ጥያቄ ስድስት ሙሉ አንድ ሁለተኛ ለአራት ሙሉ አንድ ሶስተኛ ሲካፈል ስንት ይሆናል ነው። ጀስት ይህንን ከመስራታችሁ በፊት መጀመሪያ ወደ ድብልቅ የሆነውን ወደ ምን መቀየር አለባቸው? ወደ ህገ ወጥ ክፍልፋይ መቀየር ይኖርባቸዋል። ያ ማለት ስድስት ሲባዛ በሁለት አስራ ሁለት አስራ ሁለት ሲደመር አንድ አስራ ሶስት ኦቨር ታደርጉና ሁለት ሲካፈል አድርገን ኋላ ሲባዛ በሶስት አስራ ሁለት ከአንድ ጋር አስራ ሶስት ኦቨር ሶስት ይሄ ማለት ማለት ነው። አስራ ሶስት ኦቨር ሁለት ሲባዛ በሶስት ኦቨር አስራ ሶስት አድርጋላቸው አስራ ሶስት በአስራ ሶስት ሲጣፋ እና ስንት ሆና ሶስት ሁለተኛ ይሆናል ማለት ነው። ስለዚህ መልሳችን ሀመር ሆ ይሆናል። ሌላኛው ነጥቦችን መቀነስ ነው። ለምሳሌ ሶስተኛ ምንድን ነው የሚለን ሶስት መቶ ሀያ ነጥብ ሁለት አምስት ሲቀነስ እናደርግና ነጥቧን ነጥዋን ካስቀመጥን በኋላ ዘጠኝ ስምንት ሲቀነስ እንቀምጣለን። ምክንያቱም ስትሬት መጻፍ አለባቸው። ከዛ መቶ አስራ አምስት ስላለ ከዚህ ጀምራችሁ የአንድን ቤትም በአንድ ቤት ዋጋ የአስር ቤት በአስር ቤት ዋጋ ማለት ነው አንድ አንድ ይሆናል። ስለዚህ እንቀንሳለን። ከአምስት ላይ ስምንት ስለማይቻል እቺ ለዚህ ስታበድራች አንድ ትሆና አስራ አምስት ትሆናለች። ከአስራ አምስት ላይ ስምንት ሰባት ይሆናል። እቺ አንድ ነች። ከአንድ ላይ ዘጠኝ ስለማንችል ከዜሮ መበደር አንችልም። እቺ አንድ ለዚህ ስታበድራት አስር ትሆናለች። አስር ደግሞ ለዚህ ስታበድራት እቺ ዘጠኝ ትሆናለች። እቺ አንድ ትሆናለች። እቺ አስራ አንድ ይሆናል ማለት ነው። አስራ አንድ ሲቀነስ ዘጠኝ ስንት ነው? ሁለት ይሆናል። ነጥብ ከዘጠኝ ላይ አምስት አራት፣ አንድ ሲቀነስ አንድ ዜሮ፣ ሁለት ስለዚህ ሁለት መቶ አራት ነጥብ ሁለት ሰባት ይሆናል ማለት ነው። መልሳችን። አራተኛ ጥያቄ ሰባት ስምንት ሲካፈል ለሆነ ቁጥር እኮ ነው ስምንት ነው የሚለው በባዶ ቦታው ላይ ሊገባ የሚችለው ቁጥር ስንት ነው? ሎኬድ አሁን እቺን ለማወቅ ምንድን ነው የምናደርገው? ይቺ ነጥቧዋ ጀስት ሙቭ አድርጋለች ወደ ራይት። ወደ ራይት ደግሞ ያደረገችው ስንት ነው? አንድ ሁለት። ስለዚህ ለስንት ነው የምናካፍለው? ለመቶ ነው የምናካፍለው ማለት ነው። ልክ እነዚህም በደንብ ፕራክቲስ አድርጎ፣ ለምሳሌ ስድስት አምስት ሁለት ነጥብ ሰባት ስምንት ሲካፈል ለሆነ ቁጥር እኩል ነው ዜሮ ነጥብ ስድስት አምስት ሁለት ስምንት ብላችሁ ሰባት ስምንት ጀስት ባደርገው እንደምታደርጉ እችኛም ምን ያክል ሄደች ትቆጥራላችሁ ማለት ነው። ለምሳሌ እዚህ ጋር ስንትን ሄደችው ሶስት፣ ስለዚህ ለአንድ ሺ ይሆናል ማለት ነው። ልክ በነጥብ ደግሞ እንደዚህ ከሆነ ወዴት ነው የምትሄደች ነጥ ወደ ቀኝ ትሄዳለች። ለምሳሌ አሁን ስድስት መቶ አምሳ ሁለት ነጥብ ሰባት ስምንት ሲካፈል ዜሮ ነጥብ አንድ ከተባላች እች ወደዚህ ትሄድናች፣ ይችኛዋ ታጠፋታለች ስድስት አምስት ሁለት ሰባት ነጥብ ስምንት ይሆናል ማለት ነው። ይሄኛው ግን ነጥቡ ወዴት ሄደው? ወደ ግራ ስለሄደ የምናካፍለው ጀስት ለአስር ብዜት ይሆናል ማለት ነው። ስለዚህ በዚህ መንገድ በቀላሉ ማግኘት ትችላላችሁ። አምስተኛ ጥያቄ፣ ብር 1500 የሚሸጥ ጫማ የተጨማሪ ሴት ታክስ 15 ፐርሰንት ሲጨምርበት ስንት ይሆናል ነው የተባለው። ይሄ በጣም ቀላል ነው። ኦሪጂናሉ ስንት ብር ነው አንድ ሺህ አምስት መቶ ነው። ሲደምር 15% ማለት 15% ማለት ምን ማለት ነው? ፊፍቲን ኦቨር ሀንድረድ ታይምስ 1500 ማለት ነው። ስለዚህ እነዚህን እንደምራለን ማለት ነው። ምክንያቱም 15 ፐርሰንት 15% of of 1500 ማለት ምን ማለት ነው? 15 ኦቨር ሀንድረድ ሲባዛ በ1500 ስለሚሆን ማለት ነው። ስለዚህ ጋር ሁለት ዜሮ በሁለት ዜሮ ይጠፋል። 15 ሲባዛ በ15 እናባዛለን ጋር ሰባት ይሆናል አንድ ሲባዛ በአምስት አምስት አንድ ሲባዛ በአንድ አንድ ስለዚህ አምስት ይሆናል። ወደ ታይ ስንደምረው ሰባት ሲደመር አምስት ስራ ሁለት ሁለት ጽፌ አንድ አለኝ አንድ ሲደምር አንድ ሁለት ሁለት መቶ ሃያ አምስት ስለዚህ ምንድን ነው ይሆን አንድ ሺ አምስት መቶ ሲደምር ሁለት መቶ ሀያ አምስት ይሆናል ማለት ነው። ስለዚህ ይህም በምንደምሩበት ጊዜ ጀስት እንደዚህ አድርጋችሁ መደመር ትችላላችሁ ሁለት መቶ አምስት ጀት በምንደምርበት ጊዜ እንዳትሳሳቱ የአንድን ቤት በአንድ ቤት ዋጋ በኩል መጻፍ አለባችሁ። ስለ ዜሮ ሲደመር አምስት አምስት፣ ዜሮ ሲደመር ሁለት ሁለት፣ አምስት ደምር ሁለት ሰባት አንድ ስለዚህ አንድ ሺህ ሰባት መቶ ሀያ አምስት ይሆናል ማለት ነው። ስድስተኛ በአንድ ክፍል ውስጥ አርባ አምስት ተማሪዎች አሉ ተብለናል። ከእነዚህ ተማሪዎች ስልሳ ፐርሰንት ሂሳብ ይወዳሉ፣ ቀሪዎቹ ደግሞ እንግሊዝኛ ይወዳሉ። በዚህ ክፍል ውስጥ እንግሊዝኛ የሚወዱ የተማሪዎች ብዛት ስንት ነው? ፐርሰንት ማለት ስ ሀንድረድ ፐርሰንት አለ ከዚህ ውስጥ ስልሳ ፐርሰንቱ ምንድን ነው የሚወዱ ተብለናል ሂሳብ ነው የሚወዱ ስለዚህ አርባ ፐርሰንቱም ይወዳሉ እንግሊዝኛ ይወዳሉ ማለት ነው ስለዚህ ስለዚህ ማለት ማለት ነው ፎርቲ ኦቨር ሀንድረድ ሲባዛ በአርባ አምስት እናደርጋለን ማለት ነው አንድ ዜሮ በአንድ ዜሮ እናጠፋለን ስለዚህ አራት ሲባዛ በአርባ አምስት እናባዛ እና ለስንት እናከፍለዋለን ለአስር ማለት ነው አራት በአምስት ሀያ ዜሮን ጽፌ ሁለት አለኝ አራት ሲባዛ በአራት 16 ከሁለት ጋር 18። ስለዚህ ማለት ስንት ይሆናል? 180 ኦቨር 10 ይሆናል። ዜሮ በዜሮ 0 ይጣፋና ስንት ይሆናል? 18። ስለዚህ አስራ ስምንቱ ምን የሚወዱ ናቸው ማለት ነው? እንግሊዝኛ የሚወዱ ናቸው ማለት ነው። ጀስት ደግሞ ሌላኛው መንገድ ምንድን ነው የምታደርጉት? ሲክስቲ ኦቨር ሃንድረት ሲባዛ በአርባ አምስት አድርጋችሁ ምን የሚወዱትን ማግኘት ነው። ሂሳብ የሚወዱትን ታገኛላችሁ። ከዛ በኋላ ከአርባ አምስት ላይ ስትቀንሱት ምን የሚወዱት ናቸው እንግሊዝኛ የሚወዱ ናቸው ማለት ነው። በዚህ መንገድ መስራት ይቻላል። ግን እንደዚህ ከምታደርጉ መቶ አለ አጠቃላይ ማለት ነው፣ መቶ ፐርሰንት። ከዛ ውስጥ ስልሳ ፐርሰንቱ ሂሳብ ከወደደ አርባ ፐርሰንቱም ይወዳል ማለት ነው እንግሊዝኛ ይወዳል ማለት ነው። ስለዚህ አርባ ፐርሰንት ኦፍ አርባ አምስት ስንፈልግ እናገኛለን፣ እንግሊዘኛ የሚወዱትን ተማሪዎች ብዛት እናገኛለን ማለት ነው። ሰባተኛ ጥያቄ ዋን አንድ ሶስተኛ ሺህ ሲደመር አምስት እኩል ነው አስራ አንድ በሚለው መስመራዊ የእኩልነት አረፍተ ነገር እውነት ሊያደርግ የሚችለው የሺ ዋጋ ስንት ነው ነው የሚለው ስ ይህንን ለመስራት አንደኛው ቁጥሮችን እየተካችሁ ቼክ ማድረግ ትችላላችሁ። ለምሳሌ ሶስትን ዚጋ ትሰካላችሁ ስድስትን፣ አስራ ስምንትን አስራ አምስትን እየተካችሁ ማረጋገጥ ትችላላችሁ። ሌላኛው ደግሞ መፈለግ ነው። አንድ ሶስተኛ ሺ ሲደመር አምስት እኩል ነው አስራ አንድ ይሆናል። ይህችን ከእኩል ነው ስታሻግሯት መደመር የነበረችዋ መቀነስ ትሆንና አንድ ሶስተኛ ሺ እኩል ነው አስራ አንድ ሲቀነስ አምስት ይሆናል። ስለዚህ አንድ ሶስተኛ ሺ እኩል ነው ከአስራ አንድ ላይ አምስት ስትቀንሱ ስድስት ይሆናል። ለሲባዛ በሶስት ይሄንም ሲባዛ በሶስት አድርጋላችሁ ሺ ዋጋ ስንት ይሆናል? ስድስት በሶስት 18 ይሆናል ማለት ነው። ስለዚህ መልስ ማነው የሚሆነው? ላይ ይሆናል 18 ነው። እዚህ ገብተህ እኮ አንድ ሶስተኛ ሲባዛ በአስራ ስምንት ሲደመር አምስት ስለዚህ 18 ሲካፈል ለ3 6 ይሆናል። 6 ሲደመር አምስት ስንት ነው? 11 ማለት ነው። ስለዚህ የሽን ዋጋ ማነው መሆን የሚችለው? 18 ነው ማለት ነው። ስለዚህ በዚህ መንገድ እየተካቹ ቼክ ማድረግ ትችላላችሁ፣ ወይም የሽን ዋጋ መፈለግ ማለት ነው። ስምንተኛ ጥያቄ አንድ ያልታወቀ ቁጥር አለ ጀስት መን በለው በስድስት አባስቶስ ስድስት መ ይሆናል ማለት ነው። ስድስት ሲባዛ በመ ማለት ነው። ሶስት ስንቀንስበት ሲቀነስ ሶስት ስንት ይሰጠናል ስንቀንስበት 27 ቢሆን ስለዚህ 27 መተ ተብለናል። ስለዚህ ያልታወቀው ቁጥር ስንት ነው ነው ስ ይህንንም ምንድነው መተካት ትችላላችሁ እንደዛም ማድረግ ይቻላል። ወይም ደግሞ ምን በማድረግ መስራት ትችላላችሁ? እንደዚህ ይህንን ካወጣችሁ በኋላ አንድ ያልታወቀ ቁጥር በስድስት አባስቶ ሶስት ስንቀንስበት ስንት ይሆናል? 27 ስለዚህ ስድስት መ እኩል ነው 27 ሲደመር ሶስት ይሆናል። ስድስት መ እኩል ነው ሰላሳ ይሆናል ይከፈል ለስድስት፣ ሲከፈል ለስድስት አድርገን መኩል ነው ስንት ይሆናል? አምስት ይሆናል ማለት ነው። ሰላሳ ሲከፈል ለስድስት እንት ነው አምስት። ስለዚህ መርሳችን ላይ ይሆናል ማለት ነው። ስለዚህ ቼክ ለማድረግ አሁን ስድስት ሲባዛ በአምስት አድርገን ሲቀነስ ሶስት ስንት ይሰጣል? ነው የሚለን ሀያ ሰባት ነው የተባል ነው። ስድስት በአምስት ሰላሳ ሲቀነስ ሶስት እንት ነው ሀያ ሰባት ስለዚህ ልክ ነው ማለት ነው። ዘጠነኛ ጥያቄ ምንድን ነው የሚጠይቀን? የሚከተለው ሰንጠረዥ አምስት ትምህርት ቤቶች አሉ ሀ፣ ለ፣ ሐ፣ መ፣ ሠ የሚባሉ ከዚህ ሰንጠረዥ ትልቁ የተማሪዎች ብዛት ያለው ትምህርት ቤት እና ትንሹ የተማሪ ብዛት ያለው ትምህርት ቤት ልዩነት ስንት ነው? አሁን እዚህ ጋር ልዩነቱን የተጠየቅ ነው እንጂ ብዛቱን ብቻ አይደለም። ለምሳሌ አሁን በጣም ትልቅ ብዛት የተማሪ ብዛት ያለው ትምህርት ቤት ማነው ከነዚህ ውስጥ? እነዚህ ዘጠኝ መቶ ሀምሳ አንድ ማለት ነው። ትልቁ ዘጠኝ መቶ ሀምሳ አንድ ይሆናል። ትንሹ ደግሞ አምስት መቶ አምስት መቶ አለ እዚህ ጋር ዘጠኝ ስምንት፣ አምስት መቶ ሰማኒያ ዘጠኝ ትንሹ ያለው ማለት ነው። ስለዚህ ትልቁ ያለው ማነው ትምህርት ቤት ይሄኛው ነው ማለት ነው። ትንሹ ያለው ደግሞ ይሄኛው ነው ማለት ነው። ስለዚህ የዚህን ልዩነት ማለት ቀንሱት እንደማለት ነው። ያ ማለት ከአንድ ላይ 9 ስለማንችል፣ እቺ ታበድራታለች። ስታበድር እቺ አራት ትሆንና እቺኛዋ 11 ትሆናለች። ከ11 ላይ 9 ሁለት ይሆናል። እቺኛዋ አራት ትሆናለች። ከ4 ላይ 8 ስለማይችል፣ እቺ ታበድራታለች። ስታበድር እቺ ስምንት ትሆንና 14 ትሆናለች። ከ14 ላይ 8 6 ከስምንት ላይ አምስት ደግሞ ስንት ይሆናል? ሶስት። ስለዚህ ልዩነቱ ስንት ነው? ሶስት መቶ ስልሳ ሁለት ነው ማለት ነው። ይህም በደንብ መያዝ ይኖርባቸዋል። የትልቁ ትምህርት ቤት እና ትልቅ ተማሪ ብዛት ያለው እና ትንሽ ተማሪ ብዛት ያለውን ትምህርት ቤት ከፈለጋችሁ በኋላ ልዩነት የተባለው ልዩነት ማለት ምንድነው? መቀነስ ማለት ነው። አስረኛ ጥያቄ የ11 1 15 21 23 2 25 ቁጥሮች አማካይ ውጤት ስንት ነው የተባለው። አማካይ ወይም አቬሬጅ የምንለው ነው። ስ እሱ እንዴት ነው የምንሰራው? እነዚህን ትደምሩና ለነበር ወፍዳቶ ታካፍላላችሁ ማለት ነው። ለስንት ነው የምታካፍሉት? አንድ ሁለት ሶስት አራት አምስት ለአምስት ታካፍሉታላችሁ። ስለዚህ መጀመሪያ እንደምር 11 ሲደመር 15 ሲደመር 21 ሲደመር ሀያ ሶስት ሲደመር ሀያ አምስት አድርጋችሁ ሲካፈል ታደርጉና ለስንት አንድ ሁለት ሶስት አራት አምስት ለአምስት ማለት ነው የምታካፍሉት ስለዚህ እኩል ነው እንልና 11 ሲደመር 15 ስንት ነው ሁለት ሁለቱን አንድ የደመሩት እንዳይከብዳችሁ ማለት ነው ሀያ ስድስት ይሆናል ሲደመር 21 እና 23 ስንት ይሆናል 1 እና 3 4 አለ ሁለት እና ሁለት አራት አርባ አራት ይሆናል ሲደመር ሀያ አምስት ኦቨር አምስት ከዚያም መደመር እንችላለን። እንደዚህ ቁልቁል መደመር ትችላላችሁ። አርባ አራት ሀያ አምስት አንድ ላይ ማለት ነው። ስድስት ደመር አራት አስር፣ ስድስት ደመር አምስት አስራ አምስት፣ አምስትን ጽፌ አንድ አለኝ። አንድ ና ሁለት ሶስት፣ ሶስት ና አራት ሰባት፣ ሰባት ና ሁለት ዘጠኝ፣ ዘጠና አምስት ማለት ነው። ስለዚህ ዘጠና አምስት ኦቨር አምስት ይሆናል። በኋላ ዘጠና አምስትን ለስንት እናካፍላለን? ለአምስት ማለት ነው። ዘጠኝ ሲካፈል ለአምስት አንድ ጊዜ አንድ ሲካዘብ አምስት አምስት ከዘጠኝ ላይ አምስት ስንቀንስ ስንት ይሆናል? አራት ይሆናል። አራት ለአምስት ስለማችል አምስትን አውርዳት አለው። አርባ አምስት ሲካፈል ለአምስት ስንት ይሆናል? ዘጠኝ ዘጠኝ ሲባዛ አምስት አርባ አምስት ማለት ነው። ስለዚህ መልሱ ስንት ነው የሚሆነው? አስራ ዘጠኝ ይሆናል ማለት ነው። አማካይ ውጤታቸው አስራ አንደኛ ጥያቄ ጀስት በጣም ብዙ ተማሪዎች የሚሸወዱባት ጥያቄ ናት። አንድ ትልቅ ካሬ፣ ይሄ ትልቅ ካሬ አለ በትንንሽ ካሬዎች እንደሚከተለው ተከፍሏል ይላል። የትንንሾቹ ጎን ሁለት ሴንቲሜትር ነው። ስለዚህ ሁለት እችም ሁለት ይች ሁለት ሁለት ይህም ስንት ነው ሁለት ሁለት ሁለት ሁለት ነው ማለት ነው። የትልቁ ካሬ ስፋ ስንት ይሆናል ነው። ስለዚህ ምንድን ነው የምታደርጉት ይሄኛው ስንት ይሆናል አጠቃላይ ሁለት ደምር ሁለት አራት አራት ደምር ሁለት ስድስት ስድስት ደምር ሁለት ስምንት ይሆናል ይሄኛችሁ ስትደምሩ ስምንት። ስለዚህ የትልቁ ስንት ነው የሚሆን ስምንት ሲባዛ በስምንት ስልሳ አራት ሳንቲሜትር ስኪር ይሆናል ማለት ነው። ስለዚህ መልሱ ምንድን ነው የሚሆነው? ሀ ነው የሚሆነው። ጀስት ብዙዎቻችሁ ግን ትንንት አድርጉት፣ ይችን እንደ አንድ አንድ ተወስዷት ና አራት ይሆናል። አራት ሲባዛ በአራት አስራ ስድስት የምትሉ ትኖራላችሁ። እዚህ ጋር በጣም መጠንቀቅ አለባቸው። አንዷ ለምሳሌ ሁለት ናት ከተባለ በዚህ መንገድ ከሰራ ነው እስኪ እናንተ አንዷ ሶስት ሳንቲሜትር ብትሆን ሶስት ሳንቲሜትር በሶስት ሳንቲሜትር ብትሆን የትልቁ ስፋት ስንት ይሆናል? የትልቁ ካሬ ማለት ነው። ካሬ ማለት ጀስት ጎኖቹ እኩል የሆኑ ማለት ነው። ስለዚህ በዚህ መንገድ እስኪ የዚህኛውን ካልኩሌት አድርጎልን። አስራ ሁለተኛ ለሚከተለው ቅርጽ አጠቃላይ ስፋቱ ስንት ይሆናል የተባለ፣ የዚህን ስፋት ለመፈለግ አንደኛ ይኸኛውን መክፈል ይኖርብናል፣ ጀስት ወደ ሬክታንግል ማለት ነው። የመጀመሪያው ቀላል የሚያደርግላቸው ይህች እንደዚህ ብትከፍሏት ነው። ምክንያቱም ይህችን ከከፈላቸው የዚህኛው ስፋት ኤሪያዋን ብትሉት፣ ይሄኛውን ኤሪያቱ ስፋት ብትሉት ማለት ነው ስለዚህ ኤሪያ ደግሞ ሬክታንግል ምንድነው? ርዝመት ሲባዛ በወርድ ነው፣ ወይም ሌንግስ ታይምስ ዊድዝ የምንለው ማለት ነው በእንግሊዘኛ። ስለዚህ የዚህ ትልቁ ስንት ይሆናል? ስድስት ሲባዛ በአስር ስልሳ ይሆናል። ሲደመር ትሉና የዚች የትንሿ ደግሞ ይሄ አምስት ነው፣ ግን ይቺኛዋ ማወቅ ይኖርብናል። ይችን ለማወቅ ምንድነው የምናደርገው? እዚህ ጋር ይሄ ከዚህ እስከዚህ ስንት ነው? አራት ነው። ከዚህ እስከዚህ አራት ነው። ስለዚህ አጠቃላይ ስምንት ማለት ነው። ከዛ ከዚህ ስም አስር ከሆነ እና ይቺ እነዚህ አጠቃላይ ስምንት ከሆኑ እቺ ስንት ነው ትሆነው? ሁለት ሳንቲሜትር ትሆናለች ማለት ነው። ስለዚህ አምስት ሲባዛ በሁለት፣ ስለዚህ ስልሳ ሲደመር አስር ይሆናል እኩል ነው ሰባ ሳንቲሜትር ኪዩድ ይሆናል ማለት ነው። ስለዚህ መልሳችን ማን ይሆናል? ሀመርኮ ይሆናል ማለት ነው። እነዚህም በሚሰሩበት ጊዜ መከፋፈል፣ ለምሳሌ በተለያየ መንገድ ሊጠይቃችሁ ይችላል፣ እነዚህ አይነት ጥያቄዎች፣ እንደዚህ አይነት ጂኦሜትሪ ሊሰጣችሁ ይችላል። ስለዚህ እናንተ ወደ ሬክታንግል ቴስት ሲቀይሩ እና የእያንዳንዱን ፈልጋችሁ ከዛ መጨረሻ ላይ ሲደምሩ አጠቃላይ ስፋቱን ማግኘት ትችላላቸው ማለት ነው። ስለዚህ የዚህኛውን እንዴት ነው ያደረግነው? ይሄኛውን የትልቁን ወሰን ከዛ ኋላ ደግሞ የትንሿን ወሰን ማለት ነው። ይችኛዋን ይችኛዋን ግን ጀስት እቺ ሁለት ሳንቲሜትር እኛ ነው የምንፈልጋት። ምክንያቱም አጠቃላይ ከዚህ እስከዚህ አስር ከሆነ ይሄ ስምንት ይሄ አራት ይሄ አራት ከሆነ እቺ ሁለት ሆናለች ማለት ነው። ስራ ኛ ጥያቄ ጎነ አምስታዊ ፕሪዝም አስመልክቶ ትክክል ያልሆነ የቱ ነው? ጎነ አምስታዊ ፕሪዝም ማለት ከታች ያለው እና በዛ መሰረት ነው። አሁን ለምሳሌ ባለስድስት ከሆነ ጎነ ስድስታዊ ፕሪዝም እንላለን ማለት ነው። ስለዚህ ትክክል ያልሆነ የቱ ነው ነው የሚለው ሀላይ ምንድነው ነው አምስት የጎን ገጽ ብዛት አለው ነው የሚለው የጎን ገጽ ብዛት ማለት እነዚህ ማለት አንዱ ይሄ ነው። ለምሳሌ ሁለት ይሄኛው፣ ሶስት በዚህ በኩል አራት፣ አምስት ስለዚህ ልክ ነው። አስር መለያዎች አሉት። መለያ ማለት ቨርቴክስ ማለት ነው ኢቺኛን ማለት ነው ቁጥራት እዚህ ጋር አንድ አለ ለምሳሌ ሁለት፣ ሶስት፣ አራት፣ አምስት፣ ስድስት፣ ሰባት፣ ስምንት፣ ዘጠኝ አስር መለያ ይኖረዋል። እዚህ ጋር ማውቅ ያለባችሁ ጎን አምስታዊ ከሆነ ሁለት ሲባዛ በአምስት የመት አስር መለያ ይኖረዋል። ጎን ስድስታዊ ከሆነ ሁለት ሲባዛ በስድስት አስራ ሁለት መለያ ይኖረዋል። ያደርጋችሁ መፈለግ ትችላላችሁ በሁለት በማባዛት ማለት ነው ሀመር ኳ አስራ ሁለት ጠርዞች አሉት ነው የሚለው። ጠርዞች ማለት እነዚህ ናቸው። ቺቺ ማለት ነው። አንድ ሁለት ሶስት አራት አምስት ከጠዋላ ዚጋ ያለውም ማለት ስድስት ሰባት ስምንት ዘጠኝ አስር አስራ አንድ አስራ ሁለት አስራ ሶስት አስራ አራት አስራ አምስት ጠርዝ ነው የሚኖረው። የጠርዝ ብዛት ደግሞ እንዴት ነው ታውቁ? ሶስት ሲባዛ አንጎና አምስታዊ ስለሆነ በአምስት አበዙት። አስራ አምስት ይሆናል ማለት ነው። ስለዚህ ይሄ እነዚህ ምንድን ናቸው? የጠርዝ ብዛት ማለት ነው። ይህኛው ጠርዝ ስትፈልጉ ነው። ይሄኛው ደግሞ ምን ስትፈልጉ ነው? መለያያ ወይም ቨርቴክስ የምንለው ማለት ነው። ስለዚህ መለያ ስትፈልጉ ቱ ታይምስ ኤን ትላላችሁ። ነምበር ኦፍ ሳይድ ሲሆን ወይም መብ እንለው ይሄኛው ማለት ነው። ጎና አሁን ጎና አራታዊ ከተባላችሁ ሁለት ሲባዛ በአራት ትላላችሁ ማለት ነው። ምኑን ለማወቅ መለያውን ለማወቅ፣ ጠርዙን ለማወቅ ደግሞ ኤጅ ማለት ነው። እሱ እንዴት ነው የምታውቁት? ሶስት ሲባዛ በመ መ ማለት ምኑ ከሆነ የታች የቤዙ ኳሪላተራል ሊሆን ይችላል ባለ አራት ጎን ሊሆን ይችላል። ፔንታጎን፣ ሄክሳጎን፣ ባለ ስድስት ጎን፣ ባለ ሰባት ጎን ልትባሉ ትችላላችሁ። ለምሳሌ ሆን ባለ ሰባት ጎን ቢሆን ሰባት ሲባዛ ሶስት ሲባዛ በሰባት ሀያ አንድ መኖች ይኖርታል ጠርዞች ይኖርታል ማለት ነው። ስለዚህ ጋር አስራ ሁለት ጠርዞች ለሚለው ስህተት ነው ማለት ነው። ትክክል ያልሆነ ይሄ ነው። የጎን ገጾች ፓሮግራም ናቸው። አዎ ፓራሮግራም ማለት ምንድን ነው ስ እንደዚህ አይነት ነገር ነው እንደዚህ ሊሆን ይችላል ሬክታንግልም ምንድን ነው ፓራሮግራም ነው ስለዚህ መልሱ ነው ሀመር ማለት ነው የሚከተለው ምስል ስንት የምጥጥን መስመር አለው ነው የሚለው የምጥጥን መስመር ማለት ለምሳሌ የሆነ ፊገር ይሰጣቸዋል እሱን እኩል የሚከፍል ለምሳሌ አሁን የስኬር ቢሆን እዚጋ አንድ የምጥጥ መስመር ይኖረናል እዚጋ ሌላኛ የምጥጥ መስመር ይኖረናል እዚህ ጋር ሌላኛ ይኖረናል፣ እዚህ ጋር ስለዚህ አራት የምጥጥ መስመር ይኖረዋል ማለት ነው። ስኬር ቢሆን ይሄንን ደግሞ ስንት የምጥጥ መስመር አለው ማለት፣ አሁን እኩል የሚከፍልልን ስንት ላይን ኦፍ ሲሜትሪ እንደምን ማለት ነው። ስለዚህ ይሄ አንድ አለ፣ ሌላ ደግሞ እዚህ ጋር ጀስት፣ እንደዚህ ላይም ብትስሉ አሁንም ይሄ ምንድነው ለሁለት እኩል ይከፍልላቸዋል ማለት ነው። ስለዚህ ስንት አለው? ሁለት አለው ማለት ነው። ሌላ ላይን ብትስሉ አሁን እኩል አይከፍልላችሁ ስለዚህ የምጥጥን መስመር ማለት የሆነ ፊገር ተሰጧችሁ እሱን ስዕል ለሁለት እኩል የሚከፍልላችሁ ከሆነ የምጥጥን መስመር እንለዋለን ማለት ነው። ከዚህ በታች የተሰጠው አንግል ስም ምን ይባላል የሚለው የስ አንግሎች፣ ሹል አንግል ማለት ምን ማለት ነው? ከዜሮ ነ ዘጠና ከዜሮ እስከ ዘጠና ያሉ ከሆኑ ሹል አንግል እንላቸዋለን። ዝርጥ አንግል የምንላቸው ደግሞ ከስንት ነው? ከዘጠና እስከ መቶ ሰማንያ ያሉ ናቸው። ኩል ከሰፈሩት ማዘናዊ አንግል። ማዘናዊ አንግል የምንለው ጀስት ምንድን ሲሆን ነው? 90 ዲግሪ ሲለካ ማለት ነው። ከተዋራ ሪፍሌክስ አንግል የምንለው አለ ወይም ጥምዝ አንግል የምንለው ማለት ነው። ስለዚህ ከነዛ ውስጥ አንኛው ምንድን የሚሆነው ዘርጥ አንግል ይሆናል ማለት ነው። አኩት አንግል ማለት ልክ እንደዚች ስትሆን ነው። ማዘናዊ የምንለው ደግሞ ይሄ ማለት ነው፣ ዘጠና ሲሆን ኦፕቲዩስ የምንለው ደግሞ ከዚህኛው ሲበልጥ ማለት ነው። ልክ እንደዚህ ሲሆን ዘጠና እንለዋለን። ከዛ እንደዚህ ሆኖ ስትሬት ከሆነ መቶ 8 እንግል ይሆናል ስትሬት ላይን። ከዛ ሪፍሌክስ እንደዚህ ይሆናል ማለት ነው ጥምዝ አንግል። ስለዚህ በዚህ መንገድ መለየት ትችላላችሁ። ሹል አንግል ምንድን ነው? ዝርጥ አንግል ምንድን ነው? ማዘናዊ አንግል ምንድን ነው የሚለውን ማለት ነው። በቀጣይ ፓርት የቀሩትን 15 ጥያቄዎች የምንሰራላችሁ ይሆናል። ጀስት ከዚህ ግን በጣም ብዙ ነገሮች እንደተረዳችሁ ተስፋ እናድርጋለን። ምክንያቱም የአንግል አይነቶችን አሁን ከዚህ ማወቅ ትችላላችሁ ሹል አንግል ምንድን ነው ዝርጥ አንግል ምንድን ነው ማዘናዊ አንግል ምንድን ነው ከዛ በኋላ ደግሞ ምን አለ ጥምዝ አንግል የምንለው ማለት ነው ሌሎች ሁለት አንግሎች ደግሞ አሉ ቀጥያማይ እና ዝርጋማይ የሚባሉ ቀጥ አማይ ከተባለ ምንድን ነው ስንደምራቸው ስንት የሚሆኑ ድምራቸው ዘጠና ዲግሪ የሚሰጡን ማለት ነው ዝርግ አማይ የምንላቸውን ደግሞ ስንደምራቸው መቶ ሰማንያ ዲግሪ የሚሰጡን ለምሳሌ ስልሳ እና መቶ ሃያ ዲግሪ ምንድን ናቸው ዝርጋማ ይሆናሉ ምክንያቱም ስንደምራቸው መቶ ሰማኒያ ስለሚሰጡ ማለት ነው ስልሳ እና ሰላሳ ዲግሪ ደግሞ ምን ይባላሉ ቀጥያማ ይባላሉ ድምራቸው ስንት ስለሆነ ዘጠና ስለዚህ ቀጥያማ ምንድን ነው ዝርጋማ የሚለውን በዚሁ መያዝ ይኖርባቸዋል የምጥጥም መስመር ምንድን ነው ከዛ ደግሞ ስለ ፕሪዝም የሚጠየቁ ጥያቄዎች ይኖራሉ ጎን ብዛት ስንት አለው መለያዎች ስንት አሉት ጠርዞች ስንት አሉት የሚባል ጥያቄ ስለሚጠየቅ እነሱን በደንብ መያዝ ይኖርባቸዋል። ኤሪያ እንዴት መፈለግ እንደምችሉ ጅስት ይሰጣችኋል። የሆነ ጂኦሜትሪ ነገር ለምሳሌ እንደዚህ ኤል ሸፕ ሊሰጣችሁ ይችላል። በኋላ የሆነ ዳይሜንሽን ይሰጣችሁ እና ኤሪያውን ፈልጉ ሲላችሁ እናንተ መክፈል እንዳለባችሁ፣ ለምሳሌ ወደ ሁለት ሬክታንግ ፈልግ ከፍላችሁ እያንዳንዱ ከፈለጋችሁ በኋላ መደመር እንደምችሉ መገንዘብ ይኖርባቸዋል። ሌላኛው እንደዚህ አይነት ጥያቄዎች በሚጠየቅበት ጊዜ እንዴት መስራት እንዳለባቸው አይተናል። እናንተ ሶስት ሳንቲሜትር ብትሆን ስፋቱ የካሬው ስንት ይሆናል የሚለውን በደንብ ያዙና መልሱን ኮመንት ሴክሽን ሊያስቀምጡልን። አማካይ ምንድን ነው የሚለውን ያዙ። አማካይ ማለት ደምራችሁ ለስንት ነው የምታካፍሉት ለነምበር ኦፍ ዳታው ማለት ነው። ጀስት የተደጋገመ ቢኖርም አብራችሁ ትደምሩትና ነምበር ኦፍ ዳታውን በዛው ይጨምራል። ለምሳሌ አሁን እዚህ ጋር 11 ድጋሚ ብትኖር 11 ሲደምር 11 ሲደምር 15 ብላችሁ ሁሉ እንደምራችሁ ለስንት ታካፍሉታላችሁ? ለስድስት ምክንያቱም አጠቃላይ ዳቶ ስንት ስለሚሆን ስድስት ስለሚሆን ማለት ነው። ልዩነት ማለት ማለት ነው የሚለውን ከዛ ወርድ ፕሮብለሞች እንዴት መፍታት እንደምችሉ የሸን ዋጋ እንዴት እንደምታገኙ እንዲሁም 40 ፐርሰንት ኦፍ 60 ፐርሰንት ኦፍ ሲል 15 ፐርሰንት ሲጨመርበት ቁጥሮችን ስናካፍል፣ ስንቀንስ፣ ድብልቅ ክፍልፋይ እና ህገወጥ ክፍልፋይ የሚሉትን አይተናል ማለት ነው። በቀጣይ ደግሞ የተለያዩ ጥያቄዎች አሉት። እስከ ሰላሳ ያለ ጥያቄ ማለት ነው። ጀስት እነሱ ላይ ደግሞ የተለያዩ ኮንሴፕቶችን በዛው እናስረዳቸዋለን። አይ ቲንክ በጣም ብዙ ነገር ከዚህ እንደተማራችሁ ተስፋ እናደርጋለን። ለዩቲዩብ ቻናላችን ዲስኮናችሁ ሰብስክራይብ ማድረግ ናትርሱ። አብራችሁን ስለቆያችሁ እናመሰግናለን።